አይሁዶች ሁልጊዜ አንድ ጥያቄ ያላቸው፣ ፍጻሜ የሚባል ነገር ፍጻሜው መቼ፣ የምድር ፍጻሜ መቼ፣ የዓለም መጨረሻውስ ምልክቱ ምንድን ነው ይላሉ። ፍጻሜን ሰው በጣም ይጓጓል። ለዛ ነው በቤተ ክርስቲያን አካባቢ ጉባኤ የሚሞላው መቼ እንደሆነ ታውቃላች። ነገረ ፍጻሜ ሲሉ የነገር መጨረሻ ሲባል መጨረሻ ይወዳል። መጨረሻውን ንገረኝ ይላል የአገሬ ሰው። ቶሎ መጨረሻውን አውቆ መሄድ ይፈልጋል። ሰው ሁሉ የነገሩን ፍጻሜ ለማየት ይጓጓል። አሁን እነዚህም አይሁዳውያን የፍጻሜ ፍርሃት አላቸው። ምንድን ነው ፍጻሜው ሲሉ፣ ኖ ኖ ኖ፣ ፍጻሜው በማን እጅ ነው ያለው ይላቸዋል። በእኔ እጅ ነው ያለው ይላቸዋል። ወዴት ሲባል መን መንግሥተ ሰማይ ነው የሚሄደው። ያ የአብ ቤት ነው። ያ ቤት ሰፊ ቤት ነው። ያ ቤት ለሁላችንም የሚሆን ነው። አሁን በተለያየ ቤተ እምነት አጥር ውስጥ ሆነ እንደተቀመጥ ነው አደለም? የት ነው ያ ቤት ሲባል በሰማይ ያለ ለሁሉ ሙሉ የሆነ ቦታውን ማን አዘጋጀው ስንል ራሱ ይናገራል። ስፍራን ምን ልላችሁ ዘንድ ላዘጋጅላችሁ። ኢየሱስ ያዘጋጀልን ስፍራ አለ። ልባችሁን ዛሬ እንዳይታወክ፣ ልባችሁ በምንም ነገር እንዳይወርድ ነው። እግዚአብሔር ይመጣል፣ ይመለሳል። የሚመለሰው ግን ዝም ብሎ አደለም፣ ስፍራን አዘጋጅቶ ይመለሳል። ለምን ስንል ራሱ ደግሞ ስፍራን ያዘጋጀው ክርስቶስ ራሱ ነው የሚመጣው መልክተኛ ይልክም ደስ አይል ስፍራን አዘጋጅቶ ሲጨርስ እንትና መጥቶ ይውሰዳችሁ ሙሴ ከዚህ በፊት ከግብፅ ባርነት እንዳወጣችሁ ኢያሱ ወደ ረፍቱ ምድር ይዟችሁ እንደሄደ አሮን እንደመራችሁ ምናምን አይደለም አሁን እኔ ራሴ ምን እላለሁ አለ እመጣለሁ አለ ክብር ለኢየሱስ ይሆን ስፍራን ያዘጋጀልን ኢየሱስ ይመጣል በቃ እመጣለሁ አለ ስፍራን አዘጋጅቶ ኑ አይደለም ያለው የተዘጋጀው ሰርግ ላይ የተዘጋጀው ስፍራ ላይ ትኬት ቆርጠሽ ነ ቆርጠና አይደለም ያለው እመጣለው ምልል ልወስዳችሁ እኔ ባለሁበት ወደ ጊዜ እግዚአብሔር የምወስደው እውነተኛው መንገድ እኔ ብቻ ነኝ። በእግዚአብሔር ፊት ቦታን ምሰጣቸው እኔ ብቻ ነኝ ይላል ጌታ ኢየሱስ ክርስቶስ። ስልጣኑን ያሳያል። የተስፋውን ቃል እርግጠኝነት ያሳያቸዋል። ተስፋው እንዴት ነው እርግጠኛ የሆነው? ያላችሁ እንደሆነ የአባት ይለዋል። ማንም ሰው በአባቱ ነገር ላይ ለኛ በተለይ ሕጻናቶች አሁን እዚህ ከፊታችን የነበሩ በጣም የልጆች አንድ ደስ የሚለኝ ባህሪ የትኛውም ልጅ ምንም ይሁን ምን አባ ምንም ምን ይሁን ቤተሰቡ እርግጠኛ ከምንም ያስጥለዋል፣ በምንም ላይ እንደሚችሉ ነው የሚያስብ። ለአንድ ትንሽዬ ልጅ ዋስትናው ማን ነው ቢባል አባቱ። አባቱ በላይ የሚመካበት ለሁሉም ነገር ጥያቄው ከመልሱ ማን ነው የእሱ ልኬቱ? አባቱ ነው የሚያየው ወይም እናቱ ነች፣ አብረውት ያሉት ቤተሰቡ። ኢየሱስ በእርግጠኝነት የአብን ቤት የእኔ ቤት ነው፣ ስፍራው የእኔ ነው፣ የማዘጋጀው እኔ ነኝ። ሀዘናቸውን ሊያስወግድላቸው እንደገና ስለመገናኘታቸው ሊነግራቸው ለዘላለም ቻው ብሏቸው ላሄድ እንደሚመለስ ይነግራቸዋል።